16 መሰረት ወደ በረሃ የሚለቀቀው ፍየል ጥላነቱ ምንድነው? እንዴት ነው ክርስቶስን የሚያሳየው? ስለ አንድ ፍየል ሳይሆን ዘሌዋውያን 16 ስለ ሁለት ፍየሎች ነው። ሁለቱ ፍየሎች ነው። አዎ ጌታ ኢየሱስ መጽሐፍት ሁሉ ስለ እኔ ነው የሚመሰክሩል በተለይ የኦሪት ቁርባኖች የኦሪት መስዋዕቶች በሙሉ የሚወክሉት ኢየሱስና ከኢየሱስ ጋር ተያያዥ የሆኑትን ነገር ነው። ባጭሩ አሁን ምናነበው ክፍል ራሱ የሚያወራው ስለ ኢየሱስ ነው። ለእስራኤልም ልጆች ማህበር ለኃጢአት መስዋዕት ነው የሚለው ለኃጢአት መስዋዕት ግን የፍየሎችና የጥጆች የኮርማዎች ደም ኃጢአትን ሊያስወግድ አይችልም፣ አይደል? አይችልም ግን፣ መጽሐፉ ስለዚህ የሚያወራው ስለ ፍየል አይደለም ነው ጳውሎስ እንደተናገረ እነሱ ሊመጣ ላለው ለአካሉ ጥላ የሆነውን ያገለግላሉ እንዳለ በዚህ ያኛው እግዚአብሔር ስለ ፍየል አይደለም ጉዳዩ ማለት ነው። እግዚአብሔር ጥላ ባላቸው ነገር ውስጥ ጉዳዩ አይደለም። ስለ ጥላ ስለ ምሳሌ ጳውሎስ ሲናገር ጥላና ምሳሌዎችን አወራ። መቅደሱ ነበረ፣ መሰውያው ነበረ፣ ታቦቷ ነበረች፣ የኪዳኑ ጽላት ነበረ፣ የአሮን በትር ነበረች ነበረች ነበረ ነበረች ነበር አለና ስለ ጥላ ምንድን ያለው ስለ እነዚህ ስለ እያንዳንዳቸው አሁን ልንናገር አንችልም። አየ እግዚአብሔር ለካ ከነዛ ሻዶ ኮኑ ፍየል በቅጥጃ ኩርማ ምናምን እንጨት ምናምን ጋር ምንም ጉዳይ የለውም። እግዚአብሔር አንድ ልጅ ብቻ እንደወለደ ሰው አንድ ልጅ ብቻ እንዳለው ሰው አንድ ልጁን ግን ብዙ ለማድረግ ብዙ ፎቶ እንደሚያስነሳ ሰው ልጁን አንዴ ባዶ ራቁቱን፣ አንዴ በቁምጣ፣ አንዴ ደሞ አድጎለት ሱፍ ለብሶ ምን ልጁን አስር አይነት ሀያ አይነት መቶ አይነት ፎቶ እያስነሳ አንድ አልበም ሙሉ ስለ አንድ ልጅ እንደሚያስነሳ አንድ ሰው የሚወደውን አንድ ልጁን ብዙ ሆኖ ማየት ስለሚፈልግ በብዙ መልክና ከለር ሊያው ስለሚፈልግ ሰዎች አንድ ልጃቸውን የበኩር ልጃቸውን ያገላበጡ ማአት አይነት ፎቶ አስነስተው አልበም እንደሚሞሉ ኦሪት የእግዚአብሔር አልበም ነው። ሊመጣ ያለው ልጁን እግዚአብሔር የሚያይበት ነው። በተለያየ መንገድ እየገለጠው ልጁን በብዙ ክብር ያየዋል። እግዚአብሔር ሐሴት ያደርግ የነበረው ፍየል አይቶ ጥጃ አይቶ ምናምን አይቶ አይደለም በእነርሱ ዕብራውያን 10 ፈጽሞ ደስ አላለህም ነው ያለው። አሁን በምናነበውም እግዚአብሔር ደስ ያለው ነገር አይደለም። በዚህ ውስጥ ግን ያይ የነበረው ነገር መሲሑን ወይም የአምላክ ልጅ አምላክ፣ ከብርሃን የተገኘ ብርሃን ኢየሱስን ነው እግዚአብሔር ሲያይ ነበረው። ለዚህ ቁጥር አምስት ላይ ወንድሜ ጠየቅኝ። አንዱን ፍየል ጓደኛው ሁኔት እንዳደረስኮ ባላቅም መጽሐፉ ግን የሚለው ቁጥር አምስት ላይ ሁለት ፍየሎች ናቸው። ከእስራኤልም ልጆች ማህበር ለኃጢአት መስዋዕት ሁለት አውራ ወንድ ማለት ነው ፍየሎች፣ በግ አይደለም ፍየል። ከላይ ኃጢአት የሚል ቃል አግኝተናል። ፍየሎች ለሚቃጠል መስዋዕት ደግሞ ማለት በእግዚአብሔር ፊት ንጹህ ሆኖ የሚታይ ማለት ነው። በግ ይውሰድ ይላል። ከሰዎቹ ኃጢአት ጋር በተገናኘ ወይም ከኛ ኃጢአት ጋር በተገናኘ ሁለተኛ ቆሮንቶስ አምስት ቁጥር 21 ላይ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ስለዚህ ፍየል፣ እባብ፣ ምናምን በዚያ ክርስቶስ በተገለጠበት ነገር በሙሉ ኢየሱስ የኔና ያንተን ኃጢአት ሆነ። ኃጢአተኛ አልሆነም። ኃጢአት ነው የሆነው። የኃጢአተኛ ደሞዝ ሞት ነው ይላል አይደል ቃሉ እዚህ ቤት። እንግዲህ ተጠንቀቃችሁ ነው መስማት ያለባት። የኃጢአተኛ ደሞዝ ሞት ነው፣ የኃጢአት ደሞዝ ሞት ነው ዘ ወጅ ኦፍ ሲን ነው እንጂ ዘ ወጅ ኦፍ ዘ ሲነር አይደለም። የኃጢአት ደሞዙ ሞት ነው። ለዚህ እግዚአብሔር ኢየሱስን ምን አረገው? ሁለተኛ ቆሮንቶስ አምስት 1 እኛ በእርሱ ቦታ ሆነን የእግዚአብሔር ጽድቅ ማለት እንደ ኢየሱስ አይነት ጽድቅ እንሆን ዘንድ ኃጢያት ያላወቀውን እርሱን ስለኛ ኃጢያት አደረገው። የኃጢያት ደሞዝ ምንድነው? ሞት ነው። አንዱ ስለ ሁሉ ሞተ። እንኪያ ዳዊትን መሰለ ንጉስ በገና ይዞ ምን አለ? በሳውል ዙፋን ላይ ተቀመጠ፣ በእስራኤል ላይ ነገሰ። ግን ቀና ነብይ ነውና ከሩቅ ምን እንደሆነ አይቶ ቀና። በሳውል ዙፋን ላይ ተቀመጠ፣ ብፁ ነው ማለት አቃተው። ብዙ ነገር ተስፋ የተገባለት ሰው ብፁ ነው ማለት አቃተው። ምን አይቶ አቃተው? እኛን አይቶ አቃተው። እኛን ሲያይ እኛን ምን አለ? አቤት በእስራኤል ላይ ሳንነግስ፣ ጎሊያድን ሳንገድል፣ የዳዊት አይነት ታሪክ ሳይኖረን፣ ብዙ ተስፋ እንደ ዳዊት ሳንሞላ፣ በፀሐይና በጨረቃ እግዚአብሔር ሳይምልልን ዳዊት ምን አስቀናው? ጴጥሮስ እንዳለ ነቢይ ነበርና እኛን አይቶ እቺን ቦታዋ እንደያዛችሁ ሮሚያ አራት ላይ ሂዱ ከቁጥር አንድን ጀምረው እኛን አይቶ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆን የሚመካበት አለው እና ነገር ግን በእግዚአብሔር ዘንድ አይደለም። አብርሃም በእግዚአብሔር ዘንድ በምን አልጸደቅም? በስራ አልጸደቅም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ሰርቼ ጸድቃለሁ የሚል ካለ ማለት ለሚሠራ ደሞዝ እንደ እዳ ነው እንጂ እንደ ጸጋ አይቆጠርለትም። በጸጋ ነው የዳንኩ። ነቢይ ነው ብዙ ነገር ያውቃልና። ብፁህ ያለበት ቦታ ግን ይችኛዋልሽ ምን አለ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለሰው ሰው ብጽህና አሻግሮ አይቶ ዘጠኝ መቶ ዓመት በፊት ቀድሞ አይቶ እረ ጉድ እረ ጉድ ምን መሲሁ ሲመጣ እ በሰራላቸው ስራ የሚጸድቁ ሰዎች አሉ እኛዚህ፣ የሙሴን ሕግ ለመስራት መከራን በላለን እሱ በሰራላቸው አምነው እምነታቸው ጽድቆ ነው የሚቆጠርላቸው አሉ። ጉድ አልአየ ከዛ ምን አለ ቁጥር ሰባት አመፃቸው። አመፃ ማለት ፓስሲስትሪ ነው፣ የባለፈ ነው። አመፃ ሁልጊዜ ድሮ የህይወት ስታይል ነው። አመፃቸው የተሰራላቸው እ ዛሬስ በሶስቱ መግቢያ መንገዶች የአይን አምሮት የስጋ ምኞት ፕራይድ ኃጢአታቸውም ምን ይሆነላቸው ተከድኖላቸው። የነበረ ነው የተከደነላቸው። ይሄ ፕሬዘንት ኮንቲኒስ ቴንስ የተከደነላቸው። ቀጥሎ ሳ ጌታ ኃጢአቱን የማይቆጥርበት ገና ያልመጣ ነው፣ ወደፊት የሚመጣ ድካም ነው። ሰው ብፁ ነው ብሎ ብሏል። አሁን ወደ ዜላውያኑ ወደ ፍየሎቹ ወደ ጠያቄ ነገር ልመለስ እና እንሂድ ስንት ፍየሎች ናቸው? ይቀርባሉ፣ ይተዋሉት። ሁለት ፍየሎች ቀረቡ። አንደኛው ለምን ለኃጢአት የሚሰው አንደኛው የሚለቀቅ ነው ይለው። ከዛ ቁጥር 15 ዘሌዋውያን 16 ቁ 15 ጥያቄ። ለዚህ ነው አንድ ፍየል ሳይሆን ሁለት ፍየል ነው የነበረው ያልኩ። ቁጥር 15 ስለ ህዝቡ ኃጢአት የሚሰዋውን መስዋዕት፣ የመስዋዕት ፍየል ማለት ነው። መስዋዕት ፍየል ያርዳል፣ ያርዳል። የኃጢአት ደሞዝ ምንድን ነው? ሞት። ደምስ ሳይፈስምን የለም ስሬት የለም። እዚህ ቤት ውስጥ ያላችሁ ሰዎች የእግዚአብሔር ልጅ ኢየሱስ ለኃጢአታችሁ እንደታረደ ታምናላችሁ? ታምናለህ ወንድሜ? ታምኛለሽ ወንድሜ? ታምናላችሁ እንደታረደ ነው፣ ለኃጢአታችሁ እንደታረደ። ታርዷል ነው፣ ለኃጢአታችሁ ለኃጢአታችሁ ታርዷል። ለኃጢአት መስዋዕት ያርዳል ደሙንም ወደ መገናኛ ውስጥ ያመጣዋል። ወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይና በመክደኛው ፊት ይረጨዋል። ተከርኗል በሉ። ታቃላችሁ። መክደኛው ታቦቱ አለ እዚህ ጋር ታቦቱ ሳጥኑ፣ ትልቅ ነው። እሱ ውስጥ ህጉ አለ፣ በድንጋይ ላይ ተጽፎ፣ ካልፈጸምከው በምትወገርበት ድንጋይ ምሳሌ የሆነ ውስጥ ገብቶት ታቦቱ ውስጥ ሳጥን ውስጥ ይሄ ክዳን ነው። ይሄ ክዳን ስም አለው የስሬት መክደኛ፣ እና ህጉ ውስጥ አለ። እዚህ ጋር መክደኛው አለ። ደሙን ያመጣና በእግዚአብሔር ፊት በመክደኛው ላይ ያፈሰዋል። እስቲ ህጉ በሉ ከደሙ በታች ነው። ደሙ በሉ ከህጉ ይበልጣል። ደሙ በሉ ህጉን ከርኖታል በሉ አጨብጭባው አዎ፣ እንዴ ምናካ እሺ፣ ትጠረምሳላችሁ አሁን፣ አጨብጭብ። እንግዲህ ትቦድሳለ አብይ ስንቱ ተወድሶ ተወድሷል። ህጉታችን ኦኬ ነው። እሺ፣ መክደኛ አለው። ይህን ላልፈጸሙት የስሬት መክደኛ። ያልፈጸመው ሀጥ ነው። ስሬት ይደረጋል በመክደኛው ከህጉ በላይ ደሙ አለ። ከህግ በላይ ጸጋ አለ። አርግና ታርግ በላይ እምነት አለ። በአብርሃም እምነት መጽደቅ አለ። እግዚአብሔር ደሙን ያያል። አንድ ጊዜ ታውቃላችሁ፣ መጽሐፍ ቅዱስ ውስጥ ታቦቱን የፊልስጤም ልጆች ማርከው መከራ ሲያበላቸው ሲለቁት የሰው እርሻ መሀል ሄዶ ቆመ ሰረገላው፣ ይሄን ተሸክሞት የቤተ ሳሚስ ሰዎች አው ኦዛ የተሰበረው እሱ ሲደግፍ ረጉድ እሱ እሱ ሲደግፈው ነው። ኢየሱስን ሊደግፍ ማለት ነው። ወገኛ ነው። አንዳንድ ሰው ምነው ሰው ሁሉ እኮ ታቦቱ እንደዚህና እንዲ ሲንቀሳ ሊወድቅ ሲሉ እኮ ሁሉም ዝም ነው ያሉት። ዳዊት ንጉሱ ራሱ እየጨፈረ ዞር ብሎ አላየውም። ኦዛ እኮ ዊ ሊወድቅ ነው ብሎ የደግፈው። እግዚአብሔር ግን ቁጣው ነደደ፣ ኦዛን ሰበረው። ቀጭ ነው ያደረገው። እንዴት ነው አንፌር ነው ለሚል ሰው እሱ መልሱ ቀላል ነው። ይሄ ዘለፍ ዘለፍ ያለው የሜዳ የሚወድቅ የሚመስለው ከቀሳ ውስጡ ቤት አንስቶ እስከ ቀራንዮ ኮረብታ የተንገጫገጨው የወደቀው አለማትን ሁሉ አጋጥሞ ያዘ እንጂ አደለም። መጽሐፍ ነው የሚለው፣ አለማትን ሁሉ አጋጥሞ ያዘውን ሰውየው ከንገደኛል። እስኪ ኢየሱስን በሉ። ዞር አላደርገውን በሉ። ደሙን በሉ። ዞር አላደርግም። ታች ያለው በሉ ገዳይ ነው፣ ላይ ያለው በሉ ሸፋኝ ነው፣ መክደኛ ነው። ያ ከፈቱና ሲያዩ ህጉ የምን አገልግሎት? የሞት አገልግሎት። ቀሰፋቸው። በዚያ ሰዎች ሞቱ። ኡታ ሆነ ጌታን ዞር አድርጎ፣ እግዚአብሔር ሆይ ይሄን ነው የሰጠኸው ህግ? ይህችማ አታቅተኝም ማለት እንዲህ ተመደረ እንደ ቤተ ሳሚስ አይነት ማት፣ ወንጌላዊ ያለ አሰራ አለ ቄስ አለ፣ ምእመን አለ፣ አርግና ታርግን ሊሞክር የሚያስብ። እግዚአብሔር ግን ደሙን የሚረጨው በስርየት መክደኛው ላይ ደሙን ባየ ጊዜ አጥፊው ወደ አንተ አይቀርብም ተብሎ እንደተጻፈ፣ አሁን ደግሞ መጣ የስርየት መክደኛው ላይ ይረጫዋል። ቀጥሎ ሂዱ፣ ደግሞ ቁጥር 20 መቅደሱንም የመገናኛውንም ድንኳን መሰዊያውንም ማሰስሬ ከፈጸመ በኋላ ህያውን ፍየል ቅድም የቀረውን አንደኛውን በህይወት ያለውን ፍየል ያቀርባል። አሮንም ሁለቱን እጆቹን በህያው ፍየል ራስ ላይ ይጭነዋል። መጽሐፉ ምን ይላል? እግዚአብሔር እርሱን ስለኛ ስለኛ ምን አደረገው? ኃጢአት አደረገው። ኢሳይያስ ደግሞ ምን አለ? እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው፣ ይላል። ስለዚህ አሮን ቅዱሱን አብን ወክሎ የእስራኤልን ልጆች ኃጢአት ማለት ነው። ምን ይላል? መቅደሱንም የመገናኛውን ድንኳን መሰዊያን ማስተስረይ ከፈጸመ በኋላ ህያውን ፍየል ያቀርባል። አሮንም ሁለቱን እጆቹን በህያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ። እስቲ በደሌ ይበሉ ያ ሳምን ኃጢአቴ ተሰረየ በደሌም ተወገድ ማን ነው ያዳነኝ? ኢየሱሴ ነው። አንደም የእስራኤልን ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዛል መድሃን ያለ እ በደሌ ሁሉ በሉ መተላለፌን ሁሉ ኃጢአቴን ሁሉ ድርጊት ነው ይሄ። ምን ይላል? ይናዘዛል፣ በፍየሉም ራስ ላይ ያሸክመዋል። እህ በተዘጋጀውም ሰው እጅ ወደ ምድረበዳ ይሰደዋል። ፍየሉም ኃጢአታቸውን ሁሉ ወደ በረሃ ይሸክማል ፍየሉንም በምድረበዳ ውስጥ ይለቃዋል። ቀጥሎስ ፍየሉም ተመልሶ ወደ ሰፈር ይመጣል የሚል የለም አደለ? የለም። ምንድን ነው ክስተቱ? ታሪኩ ምንድነው? ማለት ነው የኔና የእናንተ ሀጢያት ሁሉ መተላለፍ ሁሉ በደል ሁሉ እግዚአብሔር በማን ላይ አርጎታ? በክርስቶስ ላይ ሊቀ ካህናቱ ፍየሉ ላይ እንደሚያስቀምጥ በጥላና ምሳሌ ከዛምን ይደረጋል አንድ ሰው ይመረጥና ያ ሰው ያንን ፍየል የእስራኤልን ልጆች ኃጢአት ሁሉ እስራኤል ተሸክሞልናል ብለው ያሰቡትን ፍየል ከዚህ በኋላ ለእስራኤል ልጆች እስከሚቀጥለው አመት ድረስ ለአንድ አመት ዋስትና የሚሰጣቸውን ሰላም የሚያገኙበትን ያንን ፍየል አንድ ሰው ይዘውና ምን ይላል? ወደ ሰፈር ይዞት ሄድ ነው? ወደ ምድረ በዳ፣ ምድረ በዳ ጭልጥ ያለ አውጥቶ። ኢትዮጵያ ውስጥ ምድረ በዳ የት እንዳለ አላውቅም። እኛ ግቤን ነው በረሃ ምንለው አይደል? እንደሱ አይደለም። ምድረ በዳ ማለት ምን ማለት ነው? ምስራቁ ምዕራቡ የማይታወቅበት፣ መውጫ መግቢያው የማይታወቅበት፣ ህይወት የሚባል ነገር የሌለበት፣ ከሄድክ የማትመለስበት፣ ከገባህ የማትወጣበት፣ በዚያው የሆነ ሰውዬ በዚህ በኩል ይሄዷል ተብሎ የት እንደሄድክ የማይታወቅበት ምድረ በዳ ውስጥ ፍየሉን ይዞ ይሄዳል። የእስራኤል ልጆች ኃጢአታቸውን ካህኑ እንዲያርጎ ሲናዝዝና ሲያሸክም ሁሉም ታላቅ ትንፋሽ ይተነፍሳሉ። የአመት ኃጢአት፣ የአመት መተላለፍ፣ የአመት በደል ለአንድ አመት ዋስትና፣ ለአንድ ዓመት ጋራንት በእግዚአብሔር ፊት በህይወትም ስርዓቱ ሴኪር ደሞ ለአንድ አመት ይላሉ። ካህኑ ያን ሥርዓት እስኪፈጽም ይቁነጠነጣሉ። ይጭንበታል፣ ያሸክመዋል። ከዛ የሚጓጉትም ታውቃላችሁ፣ ያ ፍየል ቶሎ ከሰፈር እንዲወገድላችሁ ሁሉም ፍየሉ እስኪሄድ ድረስ በናፍቆት ይጠብቃሉ። ያ ፍየል ምንም አያቅ፣ እያላመጠ እያመነዠከ ኃጢአት እንደተሸከመ ሳያቅ ከሰፈር ይዞት ይሄዳል። ልክ ከሰፈር ወጥቶ የከተማውን አደባባይ አልፎ የከተማውን በር አልፎ ሲወጣ ትልቅ እፎይታ የሕዝቡ ትልቅ እፎይታ። የሕዝቡን ሁሉ ኃጢአት ይዞ ከበር ውጭ መከራን ይቀበላል። ዕብራውያን 13 ኢየሱስ ከበር ውጭ ከሰፈር ውጭ ከበር ውጭ መከራን ተቀበል ይዞ እልም ይሄዳል ከሩቅ ሆኖ ተንጠራርቶ ያሉ ሰውየው ይሄዳል ይሄዳል እልህ ይጠፋል ካይናቸው ይጠፋል? ይላሉ ይሄዳል ፍየሉን የሆነ ቦታ አድርሶት ጥሎት ይመጣል ፍየሉ ዛ እንዳለ የት እንደገባ ይታወቅ ያ ፍየል ያን ሁሉ መስዋዕት የሚከፍለው ላይመለስ መለስ የሚሄደው ስለማን ነው ስለ ህዝቡ ነው እናም በኢየሱስ ይዛሽ ቀን ላይ ኃጢአትን ተሸክሞ ከሰፈር ውጭ ሲወጣ፣ በዚያም መከራን ሲቀበል፣ ይሄ ፍየል የሚያሳየን ኃጢአታችን ላይመለስ ላይታሰብ አንድን መስዋዕት በማቅረብ የቀደሳቸውን የዘላለም ፍጹማን ለማድረግ ከዚህ ወዲህ ስለ ኃጢአት የሚቀርብ ምንም መስዋዕት የለም እንደተባለ ለአንዴና ለመጨረሻ የዳንበትን ኢየሱስን እና መስዋዕቱን ያሳያል። ፍየሉ ይሄዳል፣ ይሄዳል። የት እንደደረሰ ትዝም የሚለው የለም፣ ሚያቅም የለም። ሁሉም ወደ ቤቱ ይገባል። ምን ተሰምቶት? ሰላም። ምኔ ተንከባሏል ብሎ ኃጢያቴ፣ ምኔ ሄዷል ብሎ ኃጢያቴ። ያ እስራኤላዊ ሰው እየተንጠራራ ስሪያ ይሄ ፍየል ይመጣ ይሆን እንዴ ብሎ አይ እንደው ኃጢአቴን ተሸክሞ ከእንደገና መጥቶ ሰፈር ኃጢአቴን መልሽ ያየው ይሆን እግዚአብሔር ይፈርድብኝ ይሆን ብሎ አንድ እስራኤላዊ ያ ፍየል ተመልሶ ይመጣል ብሎ አያስብ። ኃጢአቴን እግዚአብሔር አርቆታል። ምስራቅ ከምዕራብ እንደሚርቅ እንዲሁ እግዚአብሔር ኃጢአታችንን ከኛ አራቀ። ኃጢአታቸውና በደላቸውን ደግሜ አላስበውም እንዳለ እና በዚህ ምን ይሰማቸዋል እግዚአብሔር